አሁን እኛ የተሰማራ ነው በአትክልትና ፍራፍሬ ነው። እንግዲህ ቢያንስ ዚ አካባቢ ላይ በርከት ያሉ ስራዎችን እየሰራ እናያለን። በተለይ በቋሚያ አትክልት አካባቢ ላይ ብንወስድ አቮካዶ፣ ማንጎ፣ አፕልና በብዛቱ ሙዝ ያለበት ነው በቋሚያ አትክልት። እዛ ባሻገር ደግሞ ያው በጋ እንትን ላይ የምንጠቀመው እንደ ሽንኩርት፣ ድንች መሳሰሉን ነው የምንጠቀመው እና በዚህ አካባቢ በናላ ተጠቃሚነታችን እርግጥ ጥሩ ደረጃ ላይ ያለን ሁኔታ ነው። እንድናደርገው በተለይ አሁን እንደ ትልቅ ሁኔታ ያለ በተለይ አኩሪ አተር አካባቢ ላይ ነው በሰፊ ስራ እየሰራን ያለን በተለይ የምታዩት አኩሪ አተር ሁለተኛ አመቱ ነው ከጀመር ነው ያው ጅማሮ ሁለተኛ አመቱ ነው። ያው ከበረሃ ውጭ ሌላ ወደ ደጋ ቦታ አይሞከርም ነበር። አምና ወደ 18 ኩንታል አንድ ኩንታን ተኩል የዘራ ነው፣ ወደ 18 ኩንታል ነው የተገኘ። እዛ ባሻገር በሂሳብ ደረጃ ስታባዛው ቢያንስ አንዱን ጥሎ በ60 ብር ሂሳብ ነው እየተሸጠ ያለ። አንደኛ ለመሬቱም ጥሩ ማዳበሪያ ነው። ሁለተኛ ደረጃ በውጤት ደረጃ ስታየውም ከምናየው ከሌላው ውጤት ጋር ሲታይ የኩሪያተር በተለይ ጥሩ ደረጃ ያለው ውጤት ለመሆኑ ነው እኛ ራሳችን እያየነው ያለ እያሰፋን የምንሰራው ምን ነው መልካም በተለይ በግብርና ባለሙያዎች ምን አይነት እገዛ እያደረጉላቸው ነው? እሺ ግብርና ሙያተኛ ምናልባት በብዛት ከላይ ከአመራሩ ጀምሮ እስከታች ሙያተኛ ጥሩ እገዛዎችን ያደርጉልናል። ክትትልም ይደረጋል። በተለይ በግባት አጠቃቀም፣ በሌላ በሌላ ያተራረስ ዘዴን በማገዝ አካባቢ ጥሩ ስራዎች ይሰራሉ። አሁን ትልቅ ችግር እየተፈጠረብን ያለው ሁለት ነገሮች ነው ያሉ። አንደኛ ይህ የምታዩት ማሳ መቼም ሰፋ ያለ ማሳ ነው። በጋ ላይ ነው በብዛት ውጤት ይገኛል ተብሎ የሚታሰበው የውሃ ችግር ነው። ውሃ በጣም ትልቅ ማነቆ ሆነ ያለ ቅድም ስትሻገሩ አይታችሁት ያለ ወንዝ ውሃው በአሁን ሰዓት ነው የሚታይ እንጂ ከሂዳርና ታሳስ በኋላ ያቆማል። ውሃው በዛን ሰዓት እንግዲህ በማዶም አካባቢ ሰርታችኋል አይታቸው ይወጣል። ያን የሚጠቀሙ ከዚህኛው ወንዝ ነው ከፍተኛ ሆነ ሽሚያ ያለ ወረፋ እያያዝም ችግር አለ። ምናልባት እዚያ አካባቢ ግብርና ቡያተኛ የሚመለከቱ አካል በወረፋ ቢሆንና በተለይ አንዳንድ ስርዓት ባለው መንገድ ቢመራ የተሻለ መስሎ እንደምታየ። እዛ ባሻገር ግን እንዳልኩት ከህዳር ወር በኋላ ጀምሮ ይህ ወንዝ ያቆማል። ለዛን ሰዓት ማዚያ ቢያንስ በአመት ሶስት ጊዜ ማምረት የሚቻልበት ሁኔታ ነው የነበረው። አሁን ግን ወደ አንደኛውን ለማምረትም እራሱ በጣም አስቸጋሪ ሁኔታ እየተፈጠረ ነው ያለ። በሁለተኛ ደረጃ የግባት አጠቃቀም ነው ግባት የማዳበሪያ ላይ ምናልባት የተወሰነ እጥረት አለ። እጥረቱ አሁን ያንን ለመፍታት እኛ የወሰድነው ሶሊሽን ወይም መፍትሄ በራሳችን እዚህ አካባቢ ኮምፐስ ማዘጋጀት እንዳለብን ያንን፣ በተለይ በበርሊን ኮምፐስ የሚባል አለ፣ እሱን ጀምረናል። በሁለተኛ ደረጃ ደግሞ ያው ጉርጓድ ቆፍረን በስፋት በሱ መጠቀም መቻል እንዳለብን እንደ ትልቅ መፍትሄ ወሰድ ነው። በርከት ያሉ ከፍቶች አሉ እዚህ አካባቢ ያሉ ያዛባውን ወደዚህ ወደ ማስዋ በመበተን እሱ ነው ውጤታማ ሊሆን ይችላል፣ ለን የምናስበው። በግብት አካባቢ ላይ የተወሰደ ችግር አለ። አኩሪ አተር እንግዲህ አኩሪ አተር አይደል አኩሪ አተር አኩሪ አተር የተለመደ የሰብል አይነት አይደለም በሀገራችን። እንዲያው በምን በምን ምክንያት መረጡት? ተጠቃሚነቱ ወይ ተጠቃሚነቱ ምን ያህል ነው? እንግዲህ በመጀመሪያ የተሞከረው ወደ ሁለት ኪሎ ነው የሙከራ ያክል እንትን ያደረገው። አጋጣሚ ወደ በራ በሚሄድበት ቦታ እዛ ላይ ያየሁት ሁለት ኪሎ ሞከር ነው ወደ ስምንት ኪሎ አካባቢ ወጣ። ከዛ በአመቱ ወደ ሀያ ሁለት ኪሎ አደረግ ነው ወደ አራት ኩንታል አካባቢ ወጣ። በሶስተኛ አመቱ አሁን እዚህ ጤፍ አካባቢ የምታዩት እዛ አካባቢ ላይ ነው ን አንድ ኩንታል ተኩል አካባቢ ነው የዘራ ነው አስራ ስምንት ኩንታል ነው የወጣው። እና የጠቀሚታው ብዙ ነገር ጠቀሚታለሁ። አንደኛ ማዳበሪያ አትጠቀምም። በራሱ ትዘረዋለ። ማዳበሪያ አረም የሚባል አታርመውም ብዙ ነገሮችን የሚፈጁትን እንትን ፍጆታዎችን ያግዝሃል። በሁለተኛ ደረጃ በውጤቱ ደረጃ በጣም ጥሩ ውጤት ያለው ነው። ለዘይት መሆን ይችላል። ለቤት በተሌለ በሽሮ መልክ ይዘጋጃል። ሽምብራ ከሌላ ከሌላ ጋር አድርገህ በደንብ ጥሩ የሆነ ውጤት ያለው ጥሩ እንትን ፍሮት ያለው አዙሪት ነው። ተለዚ ደግ አካባቢ ላይ ያው እኛ እንደ ቡከራ ነው እንትን ያደረግነው። ከዚህ አይተው ብዙ ጓደኞችን እንደዚህ ወደ ወለቃ አካባቢ ወደ አንገረብ ወደ ታች ወደ መገጫ አካባቢ በብዛት ወስደው እዛ አካባቢ ላይ በሰፊ ስራ እየተሰራበት ያለው መሆኑን ነው። እንግዲህ 18 ኩንታን አካባቢ ነው ያለው። ያን 18 ኪሎ ወደ 108 ሺህ ብር ነው የሸጥናት። ምክንያቱም አንድ ኩንታን ተኩል ነው እንግዲህ። ያን ሲታሰብ 18 ኩንታን አካባቢ ነው የወጣው፣ ወደ 108 ሺህ ብር ነው ያለው። እዛ አካባቢ በውጭ ደረጃ ምንም ነገር የለውም። አረማት አረም መጀመሪያ ጊዜ ተወሰነ በሁለተኛ ደረጃ ይሄ ገለባው ለከብት በተለይ ለወተት ላሞች በጣም ምቹና ውጤታማ የሆነ እንትን ነው። አንኛው ጉልበት አይፈጅም። በሚወቃበት ሰዓት ሰዓት አይፈጅብም፣ የተወሰነ ጊዜ ነው እንትን የሚያደርገው። በአንድ ቀን ማስገባት ይቻላል እና በዚህ እንግዲህ በአንድ ኩንታን ተኩል ና 18 ኩንታን ከተገኘ ሰፋ አድርገ ብዘራ ምን ያክል ውጤት እንዳለው መገመት ይቻላል። በእድሜ ኮምፖስት ተጠቀሙ አይተናል። እና በተለይ ለአትክልትና ፍራፍሬ እነዚህ አይነት ሰብሎች። ምን አይነት ጠቀሜታ አለው? አይ ኮምፖስቱ ምናልባት አሁን በብዛት እየተጠቀምነው ያለ ለቋሚያ አትክልቶት ነው። ማንጎ አለ አቮካዶ እና ቡና፣ ለነሱ ነው። በእግር በእግራቸው አካባቢ ላይ የምናስቀምጥ በብዛት ደግሞ ለዚህ ሜዳ አካባቢ ላይ ያለው በቆሎ አካባቢ አሁን ፊት ለፊት ያለው በቆሎ ማዳበሪያ ላይ እየተጠቀምነው በተለይ በዚህ በኮምፖስት በተፈጥሮ ኮምፖስት ነው እየተጠቀምነው፣ እና በቆሎም በጣም ጥሩ ደስ የሚል ውጤት ያለው እንትን ነው። ለጥሚ በርል ኮምፖስት አሁን የጀመረ ነው እንግዲህ ሰሞኑን ማውጣት እንጀምራለን። ይህን ስናነሳ ያው እሱን እንግዲህ ወደ እንትን እያደረግነው ወደ ማሳ የመበተን ስራ ነው አሁን እየተዘጋጀን ያለ። ስሜ ያበራ አደባባላለሁ የጎንደር ከተማ መልካም። በዛሬው ዕለት እንግዲህ የአርሶ አደሮች የገበሬ በዓል እየተከበረን ያለው እና ይሄን ማክበሩ እንደው አላማው ምንድን ነው? እንግዲህ የገበሬ በዓል ዋና አላማው በከተማው ውስጥ ያሉ በ25 ቀበሌና በ በስድስት ክፍለ ከተማ ያሉትን እና 11 ቀበሌ ያሉ ገበሬዎችን በተለያየ ጊዜ በየአመቱ የገበሬ በዓል ይደረጋል። ዋና ዓላማው ደግሞ የእውቀት ሽግግር ነው። አንዱ ከአንዱ ተሞክሮ የሚወስድበት በተለይ ምርታማነትን በመጨመር በኩል በትንሽ መሬት በጣም የተሻለ ምርት ለማግኘት ከገጠር ያሉ የቀበሌዎቻችን ከከተማው ጋር ያላቸው የእውቀት ሁኔታ ሁኔታና የልምድ ልውጥ ነው። ባጭሩ የገበሬ በዓል ማለት ልምድ ልውጥ ምናደርግበት ሌሎች አርሶ አደሮች ከተመረጡ ገበሬ በዓል ከዋለበት አካባቢ እና ማሳ የተሻለ ነገር ወስደው ወደ እነሱ ተሞክራቸው እንዲያሰፉ ማድረግ ነው። እንዛ ሐሳቡ ማለት መልካም። እንግዲህ በተለይ አርሶ አደሮቹ የግብአት አቅርቦት ጋር ተይዞ የሚያነሱት ጥያቄ አለና እሱ እንደምን ተጣጥሮ ያደርስ ምን ይሰራል? መልካም እንግዲህ ምንድን ነው ግብአት ያው የመጀመሪያው ገበሬው ራሱ የተፈጥሮ ማዳበሪያን እንዲጠቀም ነው የመንግስት ፖሊሲ በስትራቴጂ ምክር ሀሳቡ። እሱ ማለት ደግሞ ቅድም ስታየው እንደነበራቸው ወርሚ ኮምፖስት መጠቀም፣ ባዮ ሰላሪ መጠቀም፣ የተፈጥሮ ማዳበሪያ ኖርማል ኮምፖስ የሚባለው መጠቀም ነው። ከዛ ባለፈ ደግሞ የሰው ሰራሽ ማዳበሪያ ዳፕና ዩሪያ የሚባለውን በሀገር ደረጃ የሚመጣውን ለአርሶ አደሮች ባላቸው ማሳልክ ማካፈልና መስጠት ነው። ከዚህ አንጻር አርሶ አደሮች ጥያቄ ከተማ አካባቢ ያሉ ገበሬዎች ብዙ ጊዜ ግብርና መዋቅሩ ገጠር ነው እና ከተማ ውስጥ ያሉ ትንሽ መሬት ብትሆን እያለሙ የመጡ ገበሬዎች ቴክኖሎጂውን እየገባቸው መጡ። ግን እኛ የድጋፍ ስርዓታችን ከተማው ላይ ብዙ ጊዜ ትኩረት አልነበረው። ትኩረት ስላልነበረው አሁን ንፍታ ብለን ከአንድ ዓመት ወዲህ ያሻሻል ነው። ከገጠር ያሉ ሙያተኞችን ምንም መዋቅር ባይኖረውም አምጠን ከነሱ ጋር በተለይ በሰብል ሙያ አትክልትና ፍራፍሬ ላይ በእንስሳት ዘርፍ ያሉትን ከገጠር አምጠን ከዚህ ላይ በቋሚነት ድጋፍ እንዲያደርጉ እያደረግን ነው። ያ ማለት ምንድነው? ገበሬዎች ፍታ የሆነ ነገር መዳበሪያ የሚጠይቁትንም ዘር የሚጠይቁትን ሌሎችንም የሙያ ድጋፍ እያገኙ ነው አሁን አሁን አሁንም ቢሆን ግን እጥረት የለም ማለት ግን አይደለም። አሁንም የበጋ መስኖ ቅድም እንዳያችሁት ለሱ ቅድመ ዝግጅት እየተደረገ ነው ያለ መዳበሪያ አሁን ሰሞኑን ወሰነናል፣ ለነሱ እየሰጠን ያለ ነው በአቅማችን የመጣውን ማለት ነው። ያም ሆኖ ግን እጥረት አለ። አሁን ከላይ የከተማ አካባቢ ያሉትን ብዙ ጊዜ በመስኖ ያላቸውን አጠቃላይ አጠቃቀምና የምርታማነት መጠን በግብርናው በኩል የትኩረት ማነስ ስለነበረበት አሁን አሁን ለግብርናው ከተማ ባሉ የግብርና አፋደሮች ዙሪያው ባሉ ላይ ትኩረት እየሰጠ ያለ ችግሩን ፈታለን። ችግር የለም ማለት ግን አይደለም። ችግር ነበረ፣ አሁን እየፈታን ነው። ምናልባት በተለይ ከነዳጅ እና ከጄኔሬተር የሚያስፈልጉ ለዚህ ለውሃ ፓምፕ የሚያስፈልጉ ማቴሪያሎች አሉ ጄኔሬተርን ጨምሮ ማለት ነው እና እሱም በበቂ ሁኔታ እየቀረበ እንዳለው ይነሳል። በቀጣይ ለመፍታት ያሰበ ነገር ምንድን ነው? ነዳጅ አሁንም ቢሆን ከኛም ብቻ አይደለም፣ በመቀናጀት የምንሰራው ስራ ነው። አንዱ ነዳጅ ያው ኮንትሮባንድ ብዙ ሰው የሚገባበት ነው የሚመጣው። ያው የሰላም ሁኔታ አንዱ ፈተናም ነዳጅ፣ ቤንዚን። አርሶ አደሮች ለበጋ የሚጠቀሙበት በቤንዚን ነው። ሞተራቸውን እና መስማቸውን የሚያጠጡት ነዳጅ ነው። ስለዚህ ነዳጁ እንደገና ከሚመጣበት አካባቢ ከጅቡቲ ከምናምን እየመጣ የሚሄድበት ነገር ያው ትንሽ ችግር ቢኖርም ከመጣ በኋላ ደግሞ ፍታዊነት እንትን አለ፣ ችግር አለ። ከኛ ለምሳሌ ከዛው ከገበሬዎች መረጃ ሲመጣ የሚልኩት መረጃ በራሳቸው የተዛባ መረጃ ይመጣል። የተዛባ መረጃ በመጣ ቁጥር እንደዚህ ያለው አርሶ አደሮች ፍታዊ ያልሆነ የመዳበሪያ ግብአት የነዳጅ ግብአት ሊያገኙ ይችላሉ። እሱን አሁን በዚህ አመት እናደርገው የሚወሰድ ነው። ምንድነው አንደኛ ለብቻቸው ለአርሶ አደሮች ብቻ ከባጃጅ ከታክሲ ነፃ የሆነ ማደያ ከንግድ ጋር ተነጋግረ ግብረ ኃይል አለ ተነጋግረ ለነሱ ለገበሬዎች ብቻ የሚሆን ማደያ ተወስኖላቸዋል። ይሄ ማደያ ደግሞ በትክክል ለነዚህ ገበሬዎች እንዲሰጥ ደግሞ ከኛም ፎካል ሙያተኞች አሉ ከንግድም አለ። ከዚህ በፊት የነበሩ ሰራ አስከባሪ ምናምን ይባሉ በሙሉ ቢሮክራሲ አርሶ አደሮች ሲገፋ ሲገርስ የነበረ ነበር ሱላ አሁን ህግ ተከብሮለት ነፃ ማደያዎች ተፈጥነዋል። እንግዲህ ምናልባት እናንተ ውስጥ ሲያያችሁት ይመስለኛል። ዋናው እስካሁን ግን የዚህ አመት ቅድመ ዝግጅት ነው። ገና ማሳቸውን እየለየን ነው። ምን ያህል ማሳ እንደሚያለሙ፣ ምን ያህል በአመት ነዳጅ እንደሚፈልጉ አጥርተን ለንግድ መምሪያው ሰጠናል። ንግድ መምሪያው ደግሞ ፍታይ በሆነ መንገድ ከባለፈው ችግር እና ግምገማ ተነስቶ በዚህ አመት የሚያስተካክል ይመስለናል። እና አሁን እኛ መረጃ አጠናክረን እየሰጠን ነው። በዚህ አመት የባለፈው አመት ይደገማዘን አነስል መልካም። ከዛ ባሻገር አሁን የበጋ መስኖ ቅድመ ዝግጅት እንዳለም እየተመለከት ነው እና ቅድመ ዝግጅቱ በምንድን ደረጃ ላይ ነው ያለው? ምን ያክል ተደረጃዎችን ስለማሳተፍ ታስባለህ? ደግሞ አንዱ ቅድመ ዝግጅት የሚሆነው አንደኛው የማሳ ልየታ ነው። ማሳ በጂፒኤስ ነው የሚለካው። እኛ ማይክሮ ጂፒኤስ የሰለጠኑ አሉ። ምክንያቱም ከመዳበሪያም በልኩ እንዲያገኝ፣ ቤንዚንም በልኩ እንዲያገኝ፣ እንደገና ደግሞ መስኖ ጄኔተርም በልኩ እንዲያገኝ በጂፒኤስ ተለክቶ መሬት ዝግጅት ላይ ነው ያለ ነው። መሬት ዝግጅት አልፎ አልፎ አልፎ ብዙዎቹ ባይሆኑም ስራ ላይ ወደ ዘር እየገቡበታለ የበጋ መስኖ ነው። ስለዚህ እሱ ላይ አሁን እኛ በዚህ አመት እናለማለን ብለን ያቀርነው ነው የበጋ መስኖ ነው። ወደ 10694 ሄክታር ነው። አሁን እሱ ልየታው አልቋል። ወደ 94% ተለይቷል፣ በጂፒኤስ ተለይቷል መሬቱ የሚፈልጉት ግብአት እና የነሱ አጠቃላይ ክላስተራቸውን ንኩታ ገጠም የሚባለውን በደንብ አይተን የለየነው ሁኔታ ነው ያለው። ከዚህ አንፃር አንዱ የሚያስፈልገው መዳበሪያ ነው ለበጋ መስኖ መዳበሪያ ያስፈልጋል። አቅደን ወደ ሦስት ሺህ ኩንታል ክልል ጠይቀናል። ሰሞኑን ገና አንድ ሁለት መቶ ኩንታል ገብቶልናል። እንግዲህ ቀጣይ የመስኖ የበጋ መስኖ ገና ስንዴ በተለይ ገና ስለሆነ ይደርሳል ብለን እናስባለን። ከዛ አኳያ ግን የምታያቸው ሽንኩርት፣ ሌሎች ቅድም ያየናቸው የበጋ መስኖቹ አሁን እየለሙ ነው ያሉ ለነሱ ይሄ መዳበሪያ ያስራጨና ያለ ነው። ሌላም ለበጋ መስኖ የሚያስፈልገው ሞተር ነው። ወደ 80 ሞተር ጠይቀናል። ከ80 ሞተር ገና ፍላጎት እየጠየቀ ነው ፕሮሰስ እየተደረገ ነው አልደረሰልንም። ሌሎችም አሉ ትራክተሮች በዚህ ዓመት ለበጋ መስኖ የበሬው በበሬ አርሶ ስለማይችል ትራክተር ወደ ሁለት ትራክተሮች ያርሶዱን ፍላጎት ጠይቀን ተደራይተው ትራክተሮችን በብድር ለማምጣት 20% ከፍለው ለማስመጣትም እየሰራን ያለ ነው። ምናልባት የበጋ መስኖን ለመጠቀም የግድ ትራክተር አስፈላጊ ነው። ተከራይተው ያርሳሉ። ትራክተር ያላቸው አሉ። እነሱ 15 ሺህ ብር በቀን ተከራይተው የሚያርሱ ስለሆነ ስለዚህ ለራሳቸው በብድር ብንሰጣቸው በተሻለ መንገድ ውጤት የሚያመጡበት ከድካም ከአጠቃላይ ምርታማነት ከመጨመር ብዙ የሰው ኃይል ጉልበት እና ሌሎችም የሚቀንስላቸው ስለሆነ እሱ ላይ ምናልባት የተሻለ ምርትን ለመጨመር እንደዚህ አይነት ቴክኖሎጂን ለመጠቀም በዚህ አመት እየሞከርን ያለ ነው። አሁን የቅድመ ዝግጅት ስራው ኦልሞስት እያለቀ ነው። ስለዚህ ንቅናቄ መድረኮች፣ ግንዛቤ ፈጠራ ንቅናቄ እያደረግን ያለን ይህን ነው እያደረግን ያለ ምን ያክል አርሶአደሮችን ለማንሳት ታስባል? የአርሶአደሮች መጠን እንግዲህ ወደ አራት ሺ አምስት መቶ ሀያ አካባቢ ናቸው ወንዶች ሴቶችም አሉ። ቅዱስ ባ እንደነበረው በአብዛኛው በተሳትፎ ወንዶች ናቸው የሚበልጡት። ከተማው አካባቢ በአምስቱ ቀበሌ በስድስት ክፍለ ከተማ ደግሞ የሴት ተሳትፎ በጣም ጥሩ ነው። ለምሳሌ ስርዓተ ምግብ ጋር በተያያዘ ምግብን በጓሮ ሌማትን በተመለከተ ሴቶች ከተማው አካባቢ የሚታያቸው በጣም ተሳታፊ ናቸው። እና የምናሰማራው ያልፋገር መጠን ቅድም ያልኩት ነው። ምናልባት በዚህ አመት ከዛ በላይ ምርትን ለመጨመር ምርትና ምርት አማነትን ለመጨመር ከዛ በላይ ከፍ አድርገን ለመስራት ቀድመን እየሰራን ያለ ነው። እንግዲህ በቅድመ ዝግጅቱ ጥሩ ላይ ነው ብለን ነው የምንወስድ፣ እንደ ግብርና ወደፊት ደግሞ በተግባር እያየነው እንደሆነ በተለይ እንግዲህ በግብርና ስራው ሴቶችን ተሳታፊ ይሆናሉ እና በተለይ ሴቶችን ተሳትፎ ከመጨመር አካባቢ እና ተጠቃሚ እንዲሆኑ ከማድረግ አካባቢ የተሰራው ስራ ምንድነው? አንዱ ሴቶች ተሳትፎ ለመጨመር የግንዛቤ በኛ የኛ መስሪያ ቤት ዲፓርትመንት አለ ኤክስቴሽን ኮሚኒኬሽን የሚባል በዛ ላይ የግንዛቤ ሴቶች ላይ ገጠርም በከተማም ያሉ ሴቶችን የግንዛቤ ፈጠራ ስራ እየሰራ ነው። ከቴስት አዘጋጅተን ሴቶቹ በዚህ ስራ ቢሳተፉ አንደኛ የክረምት ወቅት አይደለም፣ ብዙ ዝናብ የለም። ሴቶቹ ልጆቻቸው ትምህርት ቤት ላይ ነው ያሉ ያላቸው ጊዜ በጋ መስኖ ላይ ጉልበታቸውን ቢያሳርፉ እና የተሻለ ምርት ቢመጣ ብለን አብዛኛው ሴቶች እየገቡ ነው ያለ። በቁጥር አሁን መረጃውን በተለየ መንገድ ባለ ይዘውም ግን ከአጠቃላይ ከሚያለሙት ሀያ ፐርሰንቱ ሴቶች እንዲያለሙ እየሞከሩ ነው ያለ ነው።